የሰው ድረስ ይሳተፉበታል ተብሎ ይጠበቃል። አጠቃላይ በዚህ በኢትዮጵያ የመጀመሪያው ታላቁ ሃይኪንግ ውድድር እና ፌስቲቫል ላይ ማለት ነው ዳጎስ ያለ የገንዘብ ሽልማት በወንድም በሴትም ለሚያሸንፉ ሰዎች ተዘጋጅቷል። ስፔሲፊክ ቦታው ቁስቋም ማርያም ቤተክርስቲያን ጋር ዛ አደባባይ ይጀምራል። ሰው ቀጥታ ወደ እንጦጦ ፓርክ ማለት ነው የሚሆነው አምስት ኪሎ ሜትር ከበር የሚያደ በልጆች መካከል የሚደረግ ያው ውድድር ይኖራል፣ ሽልማት የሚያስገኝ በታዋቂ ሰዎች መካከል የሚደረግ ሌላ ውድድር አለ። አምባሳደሮች በታዋቂ ሰዎች እንደዚህ ከፋፍለን ብዙዎችን ለማበረታታት እንደዚሁ ከአንድ እስከ ሶስት ለሚወጡ ሰዎች ሽልማት ያዘጋጀንበት ነው። ቪዝብ ቲሸርት በአምስት መቶ ብር ቀርቧል። ዋናው ትጥቅ አምራች ነው። ይህንን የፕሮግራም በተለይ ቲሸርቶችን በማቅረብ የቲሸርቱን ዋጋ ብቻ ከበር እንዲያደርግ በሚል በጣም በትንሽ ብር የሃይኪንግ ውድድሩን ለማስጀመር ረጂ ዲን አድርገን ቲሸርቶች በመሸጥ ላይ ነው የሚገኙት። ተራራይ መውጣት ልምድ ያላቸው ሰዎች እንደ አንድ የቱሪዝም ዘርፍ በዚህ ውስጥ እንዲሳተፉ ነው ዋና ዓላማችን። ሁሌ ሀገራችን ጋራ ሸንተረሽ ብለን ከምንዘፍንባት በተቃራኒ ደግሞ በጦርነት ብዙ ተራሮችን ከመጠቀም ይልቅ ቱሪዝም ማድረግ የተሻለ ጥሩ የመዝናኛ አማራጭ እንዲሆን በማሰብ ነው። በአዲስ አበባ ዙሪያ ላይ ስንፈልግ ያገኘነው ለጊዜው እንጦጦ ነው። ሶ እንጦጦ ዳገዝ በሃይኪንግ ሁኔታ ትልቅ የደመቀ ለ ለታላቁ ሩጫ ሊሆን የሚችል በየእንግዲህ ውሳኔ አልሰጠበትም። በየሶስት ወሩ ታስቧል። በተጨማሪ በስድስት ወሩ ሊሆን ይችላል እና የሰውን ፍላጎት እያየን የቱሪስቶቻችንን በተለይ በውጭ ሀገር የሚመጡ ብዙ ካልቸራችሁ ያደረጉ ሰዎች አሉ፣ ተራራ መውጣት። እስኪ ስንቶቻችሁ ተራራ መውጣችኋል? እስኪ ካልቸር ያደረጋችሁ እ ያው ጥያቄ ጌጤ ለሶስቱ አንድ ያጨምጭውላቸው በነፃ ትሸርት በእኔ አማካኝነት ተሰጥቷችኋል። ሰው ምንድን ነው የምናደርገው? ካልቸር ማድረግ የቱሪዝም አንዱ የአዲስ አበባ ምንጭ እንዲሆን ማድረግ ትልቁ የዚህ ፕሮጀክት ዓላማ ነው። ሰዎች ጤናቸውን እንዲጠብቁ ስፖርታዊ እንቅስቃሴ አካል ነው ሀይኪንግ እና አዲስ የስፖርት ዘር ሆኖ የመዝናኛ አማራጭ እንዲሆን ያሰራው ነው። አጠቃላይ ይመስላል። መዝናኛው ከምን ጀምር ክትቅም ጀምር ወይስ ከመዝናኛው ከመዝናኛው ምን ምን መዝናኛዎች አሉት? ተራራ ብቻ አይወጣም። በየኪሎሜትሮች ልዩነት አዳዲስ ነገሮች አሉ የሚለው እንኳን ደህና መጣችሁ። ስላረፈድን ይቅርታ እንጠይቃለን። በድጋሚ ይቅርታ እጠይቃለሁ። የዝግጅቱ ቀን ግን አናረፍድም። በየኪሎሜትሩ በደንብ ሪፖርት የምናደርጋችሁ ሀሳቡ በጣም ትልቅ ስለሆነ ከጀግና ጋር ነዋል በርታለው በዚህ ዝግጅት ላይ እራሳችንን ያሳተፍን በዚህ ትልቅ ሀሳብን እንደ ተቃውሞ ያቀረና እኛና ተወዳዳሪዎች አንዳንዱ ኪሎሜትሮች አሉ። በእያንዳንዱ ኪሎሜትር ደግሞ ሁልጊዜ ነው። በዚህ ሃይኪንግ ሁኔታ ላይ ብዙ ነገር እንደውታለን። የመጀመሪያ ለመሆኑ እንደ ስፖርተኛ ተራራን የመጣት ጀመረ ነበረ። በክለብም እንደዚሁ የምናደርገው ነበረ እና አሁን ደግሞ እንደዚህ በመዝናናትና እያንዳንዳችን በምናደርገው ላይ ስፔሻሊ ሻምፒዮን ስለነበርኩ ማለት ነው

መጀመሪያ ጊዜ ማለት ያስችላል ለተባለ በጣም ብዙ ወዳጆቻ ጋር ሊሄድ እዚህ ፕሮግራም ላይ እኔ ለመጀመሪያ ጊዜ ነው ተሳታፊ አባል ነው የሰራውን እና እጅግ በጣም ደስ የሚል ጊዜ እንደሚሆን ከዚህ በፊት የነበራቸውን ቪዲዮዎች ከዚህ በፊት የነበራቸውን ልምዶች ተመልክቻለሁ እና ብዙዎች ልጆቻቸውን ይዘውት ራሳቸውን መጥተው ከማህበራዊ ሚዲያ አንጻር ሰዎች የሚገናኙበት እንደገና ደግሞ ጤናቸውን እየጠብቁ የሚችሉበት አይነት ሲስተም ነው ያለው። ሀይኪንጉ ብቻ ሳይሆን ከመዝናኛው አንጻር ቁም ነገር እንዲኖሩ አለ ውስጡ እና መታችሁ ትታደሙ። ቀድማችሁ የተመዘገባችሁን አሁን ደግሞ ለመመዝገብ ለፈልጉ ቲሸርቱ ሳያልቅ በጊዜ በትነቱ አሪፍ ጊዜ ታሳልፋላችሁ። ላለው እጅግ በጣም ደስ የሚል ሀሳብ ነው። በማስታወቂያና በመዝናኛው ዘርፍ ላይ ለማሳለ ጋ ብ እየሰፋው ይለው ንቁ ብርቱ ጀግና ዜጋ ማፍራት ነው ሀሳቡ ና ቁምነገርም አለው ሀሳብ ውስጥ ያስፈልገናል። እንደዚህ አይነት የመዝናኛ አማራጮች ብዙ ነው። ሀይኪንግም ሲባል ከዚህ በፊት የተለመደው ከከተማ ወተን ብዙ ኪሎሜትሮችን አቋርጠን ሄደ ነው። ይሄኛው ደግሞ በጣም ከስራችን ጋር ነው ወይም ደግሞ ቀናችንን ለማስተካከል ምቹ ነው። እዚህ ከተማ ውስጥ ስለሚሆ ብዙ ጊዜና ሰዓት አይወስድም። መቶ ቢታደሙ ቆንጆ ጊዜ ያተርፋሉ። ብዙ ሀገራችን የተለያዩ ዘርፍ ላይ ያሉ ሰዎች ይታደማሉ። እንግዲህ እዚህ እናያላችሁ ሰዎች አብዛኞቻችሁ ቲሸርቱን እንደገዛችሁና አብራችሁ እንዳላችሁ አሳውቃችሁና እስኪ ከእናንተ ጋር የሚለው የታለ እስኪ በጭብጨባ

ሞቶ ወይም ደግሞ መሪቃል ብለን የያዝነው ክብር ፍቅር ህብር ለኢትዮጵያ የሚል ነው። እና ጓደኞች እንዳነሱት በአዲስ አበባ ላይ ብቻ የሚቆም ሃይኪንግ አይደለም። በጣም ይበረዳን መጠን በየሶስት ሩ ለማለት ና ያሰብ ነው። በጣም ትካለ ምግብ በአመት ሁለት ጊዜ እናደርገዋለን። አዲስ አበባ ላይ ሲደረግ መቀሌ ላይ ይደረጋል። አዲስ አበባ ላይ ሲደረግ ሶማሌ ላይ ይደረጋል። በሁሉም የሀገራችን ክፍሎች ላይ በአንድ ቀን ሃይኪንጉን እናስጌጣለን። ሰው አብዛኛዎቹ የመረጥናቸው ሙዚቃዎች በመንገድ ላይ የምንጠቀማቸው የሀገር ፍቅርን የሚያነሱ የሀገር መውደድን የተለያዩ ሀገራዊ ሙዚቃዎች ናቸው። ና ከጓደኞች ጋር በደምብ መክረንበታል፣ አስበንበታል። መከባበር አሁን ሀገራችን ላይ ያለው የሚታየው ነገር አንዳችን ከአንዳችን ጋር በሃይማኖት በብሄር እንደዚህ አይነት ግጭቶች አሉና ግጭቶችን በጣም የሚያባብሱ ሰዎች በቲክቶክ አንዱ ብሄር አንዱ ብሄር የሚሰሩ ስለ ሳይባሉ ወክለና ብሎ የሚሰሩ አሉ። የሚሰሩ ካሉ ደግሞ አንድነቱን ህብረቱን የሚያላሉ ሰዎች ካሉ እኛ ሌላው ደግሞ አንድነት እና ህብረቱን የሚያደርግ የሚያቀራርብ የሚያዋድድ ስራ መሰራት አለበት ብለን ስለምናስብ እዚህ የሃይኪንግ ፕሮግራም ላይ እንከባበር፣ እንዋደድ፣ ከዛ እናብር። ካበርን የተሻለች ኢትዮጵያን ማየት እንችላለን ብለን እናምናለን። ፕሮግራሙ በማስታገሩ ዘጠና ቀናት ሁለንተናዊ ለውጥ ማዕከልና በአዲስ አበባ ወጣቶች እና ስፖርት ቢሮ ትብብር በጋራ በብዙ ነገር ያው አግዞ ያለው ሌሎች ተቋማት፣ የደገፉ ተቋማት፣ ስፖንሰር ያሉ ተቋማት በጣም ብዙዎች አሉ። እንደ መጀመሪያ እንግዲህ ብዙ ዋጋ መክፈል አለ። ሰው ዋጋ ተከፍሎ ነው የትልቅ ትልቅ ዝግጅት እንደ ሀገር የሚጀመረው። ከዚህ በኋላ ግን በየጊዜው እየደመቀ የተሻለ ያው ብዙ ጊዜ እንደምንለው እየሰራን የታረመን ስራ ምንድነው እየሰራ ደግሞ እየታረምን በዚሁ በሊቨርስ እያደረግን እንሄዳለን የሚለው ትልቅ ዓላማ ነው። ሌላው በዕለቱ ጌርጌሴኑን እዛው ከመስኩት ቋምስ ከንቶቶ ባለው መካከል ያለ አንድ የአምሮ ሆኖማን መርጃ መካከል ነው። ሶሱ ያሰባሰበናቸው ልብሶች በዕለቱ የሚመጡ ሰዎች ይዟቸው የሚመጡ አልባሳት አሉ። ሶሱን እዛው ዶኔት እናደርጋለን። እሺ ከአስር ዓመት በታች በሚመጡ ህፃናት በነፃ ነው ሃይኪንጉ ያለን ክፍያ ያለን ሸር በዛው መሳተፍ የሚችሉበት ትልቅ ዕድል ተመቻችቷል። ልጆች አዲስ የተራራ መውጣት ጉዞ ከወዲሁ እንዲ ለማበሉ ወደፊት እነሱም ደግሞ ከፍ እያሉ ሲሄዱ ትልቅ ሀገራችን ውስጥ ተራራ መውጣት እንዲካልቸር የሚያደርግ ትውልድ ለመፍጠር አስር ዓመት በታች የሆኑ በዚህ ፌስቲቫል ላይ በነፃ እንዲሳተፉ ነው የምናደርገው። በአጠቃላይ ብዙ ማህበራዊ ሚዲያዎች ውስጥ እንዳያችሁት ብዙ ታዋቂ ሰዎች የሚናሳበቅ ከጎናችን ቆመዋል። እንደ ኮሚቴም እንደ የዚህ ቦርድ አካል በመሆንም ያው እሱ ጨምሮ በጣም ብዙዎችም ከኛ ጋር አሉ። ሰው በደንብ ሚዲያም እናንተን በደንብ ይዘን በጋራ እየሰራን ያለ ነው ከዚህ በኋላ ታላቁ አይ የእኛ ብቻ ሰብ የማተም ነው። ስለዚህ ይህንን ደግሞ በጋራ ወደ እዚህም በማድረስ ይሄ ዝግጅት መካሄዱን በደንብ በሚዲያችን በመዘገብ በብዙሃኑ ማድረስ ከእናንተ የሚጠበቅ ነገር ነው። በአጠቃላይ ያለው ነገር ጥያቄዎች ካሉ